The Economist የሚባል የብሪትሽ ሚዲያ ነው፣ ሚዲያ ግሩፕ ነው። መቼም የምታውቁት ይመስለኛል፣ ብዙዎቻችሁ። እዛ ላይ ባለፈው ሳምንት የሆነ ኒውስ እንት ብሎ ጽፈው ጽፈው አየሁት ማለት ነው። ምን ይላል? የሱዳኑ ጦርነት ችግሩ ሪሊጂስ ነው፣ የሃይማኖት ችግር ነው ብሎ ጽፎታል። መቼም ታውቃላችሁ፣ አሁን አጃንስ ፍራንስ ፕሬስ፣ እነ ቢቢሲ፣ እነ ኒውዮርክ ታይምስ፣ ዋሽንግተን ፖስት ምናምን የሚባሉ መሀት ኒውስ ሚዲያዎች አሉ፣ ዓለም ላይ ዓለም ላይ የታወቁ የሚባሉት። አለ እስቲ ሂዱና እንደው ማናቸው እነዚህ ሚዲያዎች የሚያቀርቡል የሚጽፉት ነገር ምንድን ነው? እንግዲህ የዓለም ህዝብ ስፔሻሊ ዌስተርን ውስጥ ያለ ህዝብ የሚያነባቸው ዋና ዋና ኢንፎርሜሽን የሚያቀርቡት እነዚህ ናቸው። እነዚህ ደግሞ በጠቅላላ የግለሰቦች ናቸው፣ በግለሰቦች እጅ የተያያዙ በሀብታሞች፣ በኮርፖሬሽን ስር የሚተዳደሩ ሚዲያዎች ናቸው። ቢቢሲ የመንግሥት ይባላል። አሁን እንደ እነ ቢቢሲ ያሉ አንዳንድ የመንግሥት የሚባሉ ቻናሎች አሉ አይደል? በደንብ ሄዳችሁ ብታዩ እያንዳንዱ ቢቢሲ ውስጥ ያለው ኤዲተሩ የሚጽፈው ከላይ ያለው ማኔጀሩ ሲኢኦ በጠቅላላ ከፕራይቬት ሴክተር የመጡ ናቸው። እንዴት እንደሚመጡት መቼም ኮራፕሽን ሲባል እናንተ አፍሪካ ውስጥ ኢትዮጵያ ውስጥ ብቻ ያለ ይመስላችኋል። ኮራፕሽን ጉቦ ወይም ደግሞ ህጋዊ ባልሆነ መንገድ የሚፈጠሙ ነገሮች የዌስተርኑ ዓለም ውስጥ ያለው መራቀቅ ብቻ አይደለም፣ በጣም በጣም በከፍተኛ ደረጃ ነው ያለው ኮራፕሽን። እና እነዚህ ሰዎች አንድ አይነት ናቸው ሁሉም ይተዋወቃሉ። በመንግስት ስር አሁን በቢቢሲ ያሉ ቢቢሲ ስር የሚሰሩትን ነው የምላቸው ከዚህ በፊት ወይ ዘ ጋርዲያን ላይ ወይ ኢኮኖሚስት ላይ ሌላ ቦታ የሰሩ ናቸው እና ይሄ ኢኮኖሚስት የሚባለው የጻፈው ነገር በጣም ገርሞ መቼም ያያችሁት አይታችሁት ሊሆን ይችላል። ሃይማኖት ችግር ስላለባቸው ነው ጦርነቱ የተነሳው ብሎ ነው የጻፈው። በጣም ትልቅ ኒውስ ሚዲያ ነው ዩሮፕ ውስጥ በጣም ዩስ ውስጥ ይነበባል ስፔሻሊ በኢኮኖሚክስ ስንት ነው ግን አሁን እኮ ኢኮኖሚስት ነን ብለው በኢኮኖሚስት ሰበብ አሳበው ፖለቲካ ነው የሚጽፉት ኢኮኖሚክሱ ራሱ እና ሄዳችሁ ብታዩት ይሄ ኢኮኖሚክስ የሚባለው ኢኮኖሚስት የሚባለው ሚዲያ ግሩፕ የተያዘው አግኔሊ የሚባል ኤክሶር ካምፓኒ፣ ኤክሶር ነው ኮርፖሬሽን ነው ባለቤቱ። አግኔሊ ፋሚሊ ናቸው። አግኔሊ ፋሚሊ መቼም ብዙቻችሁ የምታውቋቸው ይመስለኛል፣ መልቲ ቢሊዮነሮቹ የጣሊያን ነፊያት እነ ፌራሪ እነ ምናምን ባለቤቶቹ ናቸው። እነሱን የሰሩት የእነሱ ፋሚሊ ናቸው። አርባ ምናምን ፐርሰንቱ የእነሱ ፋሚሊ ነው። የተቀረው ሰላሳ ምናምን ፐርሰንቱ ደግሞ ሮትሻይልድ ፋሚሊ ነው የተያዘው። ኢኮኖሚስት ጠቅላላ ዌስተርኑ ኢኮኖሚክስ ብሎ የሚያነበው ኢኮኖሚክስን ኢኮኖሚ በተመለከተ የሚያነበው መጽሔት፣ ጋዜጣ፣ ኒውስ ሚዲያ ግሩፕ ነው የተያዘው በእነዚህ ሁለቱ ፋሚሊ ነው። ይሄ እንዴት እንደዚህ ብሎ ሌልቻለ ብዬ ሄጅ ሳየው አላውቀውም ነበር። በፊት ገና አግኔል የሚለውን ስም ሳየው ነው ያወቅኩት። ይሄ አግኔል የሚባለው ፋሚሊ ዋናው ዱባይ ያለውን የወርቅ እንትን ፋይናንስ የሚያደርገው ፋሚሊ ነው። የዱባይን ወርቅ ዱባይ ውስጥ ያለውን ወርቅ በጠቅላላ ፋይናንስ የሚያደርገው ፋሚሊ ትልቁ ፋሚሊ አግኔሌ ፋሚሊ ነው። የፊያት ባለቤቶች ክራይስለር፣ ፌራሪ የመሰረቱት እና ይሄ ወርቅ ባለፈው የሰራላችሁ ነገር አለ፣ የሰራቸው ቪዲዮ ላይ ያልኳችሁ ነገር አለ። በጠቅላላ ሱዳን ውስጥ ያለው ጦርነት አንደኛ አካሲያን ገንብ የሚለውን ፈልገው ነው። እሱ ነው ዋናው ትልቁ። ከዛ ደግሞ እኛ ማናውቀው በጣም ትልቅ የወርቅ ምርት አለ፣ እና ያ ወርቅ በጠቅላላ ወደ ዱባይ ነው የሚሄደው። ከዱባይ ኮንትሮል የሚያረጉት አግኔሊ ፋሚሊ ትልቅ ፋሚሊዎቹ፣ መልቲ ቢሊዮነሮቹ፣ መልቲ ትሬዲነሮቹ ናቸው እነዚህ ዓለምን ኮንትሮል የሚያደርጉት የነሱ፣ መጽሄቶች የነሱ ሚዲያዎች ደግሞ ያንን ምን አድርገው ለህዝቡ ይነግሩታል? አይ ሱዳን ውስጥ ያለው ጦርነት በወርቅና በገሙ ምክንያት ሳይሆን የሃይማኖት ችግር ነው ያለባቸው እነዚህ ሙስሊሞች ናቸው፣ ግማሹ ሺዓት ነው፣ ግማሹ ደግሞ ሱኒ ነው እና በዛ ምክንያት ነው የሚበጣበጡት ብለው የሚነግሯቸው። ዌስተርኑ እኮ ገና አሁን ገና አሁን ነው ሁሉ ነገር እየተገለጥላቸው ያሉት እስፔሻሊ አሁን ባለው ጦርነት፣ የጋዛ ጦርነት ምክንያት፣ የዩክሬን ጦርነት ምክንያት በጣም ብዙ ነገር ሶሻል ሚዲያ ነው የሚያቀርበው። አሁን ምንድነው ሲስተሙ የተሸወደው? እስካሁን ድረስ እነዚህ ፋሚሊዎች ኮንትሮል የሚያደርጉት ሚዲያውን፣ መጽሔቱን፣ መጽሐፉን፣ ኒውስ ፔፐሩን፣ የቴሌቪዥኑን፣ ሬዲዮውን የነሱ ነው በጠቅላለው የተያያዘው የእኛም እኮ ሪፖርት ምን የሚያደርገው ሪፖርት እንትን ቢቢሲ እንደዚህ ያለ አልጃዚራ እንደዚህ ያለ እያለ እኮ ነው። የእኛም ሀገር ሚዲያ ሪፖርት የሚያደርግልን ጠቅላላ የውጭን ሪፖርት ሲያደርግልን እንደዛ እያሉ የተቀበሉት ከእነዚህ ግለሰቦች በተመረኮዘ ሚዲያ ማስረጃ ላይ ነው ለእኛ የሚቀርብልን ማለት ነው። ኒውሱ ገብቷችኋል እንዴት ነው የተያያዘ እንደሆነ። እና እነዚህ ሰዎች ያንን የሚያደርጉትን የመሳሪያ ሽያጭ የሚያደርጉትን ወንጀል ሱዳን ውስጥ ለመሸፈን የሃይማኖት ጦርነት ነው እያደረጉ ያሉት ብሎ ለዌስቱ ይጽፋል። የዌስቱ ህዝብ ደግሞ በጭራሽ ከሚያየውና ከሚሰማው ሚዲያ በስተቀር ሰምቶ ማያውቅ ነበር። አሁን የሚያየው ሶሻል ሚዲያ ላይ ነው የሚያየው ትዊተር ላይ ነው፣ ኢንስታግራም ላይ ነው፣ ዩቱብ ላይ ነው፣ ቲክቶክ ላይ ነው። ስፔሻሊ ቲክቶክ ደ ሆል እንትናቸውን ነው የቀየረው። አሳሰባቸው እንዳለ እንዲቀየር ያደረገው ቲክቶክ ከመጣ በኋላ ነው። አሁን ምንሆኑ ቲክቶክ ላይ ፓኒክ ይዟቸዋል። ምክንያቱም እውነተኛውን ነገር የዓለም ስፔሻሊ የወስተርኖ ህዝብ እያወቀ የመጣው አሁን። እነሱ ይህን ይሰማሉ። ይህ እኛ የምንለውን ነገር እነሱም እያወቁ መጡ። ጦርነቱ ያለው እኮ የሚሰራው እንደዚህ ነው። ይሄን ያየሁት ቀጥታ ከጋዛ ወይ ደግሞ ከካርቱም የመጣ ፒክቸር ነው እጀላ ያለው ብሎ እሱን ሲያጣራ እሱ እውነት ነው። እዛ ሚዲያ ላይ የሚሰሙት ሁሉ ውሸት ነው። ይህንን እያወቁ ነው የመጡት ስፔሻሊ ሪፐብሊካኖቹ እስፔሻሊ እነዚህ ራይት ዊንግ ዋይት ናሽናሊስቶቹ አሁን እየተገለጠላቸው የመጣው እና ዘመዶቼ፣ እኛ የምንሰማው ኒውስ የምናውቀው ነገር በጠቅላላ የሚነገረን እነዚህ በግለሰቦች እጅ የተያያዙ በብዛት በፋሚሊዎች በመልቲ ቢሊዮነር ፋሚሊ እጅ የተያያዙ ዜናዎችን ነው እየሰማን፣ እውነት እየመሰለ የምንተዳድረው ያለ ነው።